ትንቢተ ናሆም ምዕራፍ ሶስት ለደም ከተማ ወዮላት። በሁለንተናዋ ሐሰትና ቅሚያ ሞልቱባታል፣ ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶችም ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል። የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ፣ ሬሳቸውም አይቆጠርም፣ በራሳቸውም ይሰናከላሉ። ስለ ተዋበችው ጋለሞታ ግልሙትና ብዛት ይሆኗል። እርሷም በመተቷ እጅግ በለጠች በለጠች። አሕዛብንም በግልሙትኗ ወገኖቿንም በመተቷ ሸጠች። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ አፍረተ ሥጋሽም ለአሕዛብ፣ ነውርሽም ለመንግስታት አሳያለሁ። ርኩሰትንም በላይሽ እጥላለሁ፣ አንቅሽም አለው ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላት ማን ነው? የሚያጽናናት ከወዴት እፈልጋለሁ? ይላል። አንቺ በመስኖ መካከል ከተቀመጠችው ውሃም በዙሪያዋ ከነበራት ምሽጓም ባህር ከነበረ ቅጥሯም በባህር ውስጥ ከነበረ ከኖ አሞን ትበልጫለሽን? ኢትዮጵያና ግብጽ የማይቆጠር ኃይሏ ነበሩ። ፉጥና ልቢያ ረዳቶቿ ነበሩ እርሷ ግን ተማርካ ፈለሰች ህጻናቶቿ በመንገድ ሁሉ ላይ ሁሉ ራስ ላይ ተፈጠፈጡ በከበርቴዎቿም ላይ እጣ ተጣጣሉ ታላላቆቿም ሁሉ በስንሰለት ታሰሩ አንቺም ትሰክሪያለሽ ወራዳም ትሆኛለሽ አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበሰለ ፍሬ እንደ ያዙ እንደ በለስ ዛፎች ነው፤ ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ አሕዛብሽ ሴቶች ናቸው፤ የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል፤ እሳትም ለመወርወሪያዎችህ በልቷል። ከበው ያስጨንቁሻልና ውሃን ቅጂ፣ አምባሽና ጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መስሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎቢያ ይበላሻል። እንደ ደጎቢያ ብዢ፣ እንደ አንበጣ ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎቢያ ተዘረጋ፣ በረረም። ባንቺ ዘንድ ዘውድ የጫኑት እንዳንበጣ አለቆችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በብርድ ቀን በቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው በየት እንደሆነ አይታወቅም። የአሶር ንጉሥ ሆይ እረኞችህ አንቀላፍተዋል፣ መኳንንቶችህም አርፈዋል። ሕዝብህም በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ፣ ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና?